እነዚህ በራሪ አካላት በሰማይ የሚበሩት ከሰላሳ ጫማ እስከ ትልቅ እስከሚባል ድረስ መንኮራኩር እንዳላቸው ነው የሚናገሩት። መኖራቸውን ያምናሉ የማይታወቁ በራሪ አካላት ወይም ካለ ፍጥረት። እነዚህ ፍጡራን ለማጥናት ተነስተው የነበሩ ብዙ ሰዎች መሞታቸው፣ እነሱን ሊይዙ ተከትለዋቸው የነበሩ ፓይለቶች ደግሞ ሲመለሱ መመረዛቸው፣ የሆነ አደንዛዥ የሆነ ጨረሮች ይለቃሉ ይባላል። ለምርምር የተላኩ ሰው ሰራሽ መንኮራኩሮችም በተለያየ ጊዜ ፎቶ አንስተዋል። ሰዎችን አንዳንዴ ጠልፈው ዳሉ ቁመታቸው በጣም አጭር አጭር ናቸው። ከሶስት እስከ አምስት ጫማ ቁመት ያላቸው ናቸው ይላሉ። እና የሚተኙት ጥቂት ሰዓት ሲሆን ብዙን ጊዜ አይተኙም ነው። እድሜያቸው ደግሞ እስከ ሰባት መቶ ዓመት ይደርሳል። ወደ መሬት ለምንድን ነው የሚመጡት? እሺ ቢመጡስ በምን ቋንቋ ነው የምናወራቸው? ወዳጆች ናቸው ወይስ ጠላቶች? ቢጣሉን ምን እርምጃ እንወስዳለን? አሁን ዛሬ የማቀርብላችሁ የት ይኖራሉ የሚለው ላይ ነው። መላምቱን ነው ምነግራችሁ። የት ሊኖሩ ይችላሉ ሲባል ብዙ አስተያየቶች ተሰጥተዋል። ብዙዎቹ ምንድን ነው የሚሉት? ማርስ ይላሉ። ማርስ በተለይ ሳይዶኒያ የሚባል የሰው ፊት የሚመስል ነገር ተነስቷል። ናሳ የሰው ፊት አይደለም ይላል። ብዙዎቹ ግን በትክክል የሰው ፊት የሰው ቅርጽ ነው ይላሉ። ስለዚህ እዛ ውስጥ በተለይ ይገኛሉ። እንደውም ቲታን ከምትባለውም የሳተርን ጨረቃ ውስጥም ሊኖሩ ይችላሉ የሚል ደግሞ በጣም አስገራሚ ነገሮችን የሚናገሩ የሚያቀርቡ፣ በዚህ ላይ ብዙ ጥናታዊ ነገሮችን የሚያቀርቡ ሪሰርቸሮችን ማየት የተለመደ ነው። ደግሞ ከጁፒተር ጨረቃ ውስጥ ለምሳሌ ጋሊሊያን ሙን ከሚባሉት በተለይ ዩሮፓ የምትባለው ጨረቃ እነዚህ ካል ፍጡራን ይኖሩባታል ብለው ሀሳብ አስተያየታቸውን የሰጡ አሉ። እንዲሁም ኤክሶፕላኔት የሚባሉት በሌሎች አሁን የእኛ ፕላኔቶች ይባላሉ፣ በፀሐይ ዙሪያ ነው የሚመሩ የሚዞሩት ምድራችን ጨምሮ ሜርኩሪ፣ ቬኑስ፣ ማርስ፣ ጁፒተር እና ሳተን። በተመሳሳይ ደግሞ ኮከቦችን የሚዞሩ ኤክሶፕላኔቶች፣ እነዚህ ኤክሶፕላኔቶች የነዚህ ፍጡራን መኖሪያ ናቸው ብለው ደግሞ ጥናታቸውን ያቀረበዋሉ። በተለይ ደግሞ ዜታ ሬቲኩል የተባለ የከዋክብት ስብስብ መነሻቸው አንዱ ጣቢያቸው ነው ብለው ያቀረቡ አሉ። እና በጣም የሚገርም ነገር ነው። ይሄ ነገር በእኛ መጽሐፍት ደግሞ ምን ተብሎ ተጽፈዋል? ወደ መጨረሻ አካባቢ የሚመጣበት ቢሆንም ግን አሁን አንዳንድ ነገር ባነሳላችሁ፣ ለምሳሌ መጽሐፈ ዜና ምስጢር የሚል በጣም ትልቅ ወደ ስምንት መቶ ምናምን ገጽ የሚገመት አንድ ትልቅ መጽሐፍ አለ። ሙሉን አንብቤዋለሁ። በግዕዝ ቋንቋ የተጻፈ ነው። በእንቁ የታነጸች ፀሐይ የሌለባት ዓለም ውስጥ ስለሚኖሩ ፍጡራን ያትታል። ግዙፋን ፍጡራን ሆነው እየታደሱ የሚኖሩበትን ዓለም ይዳስሳል። ከፀሐይ አንጻር ስላለች ደግሞ የተለዩ ፍጡራን ስለሚኖሩባት ዓለም ይገልጻል። በጣም ታዋቂው ሙቪ እንደ አቫተር ፊልም የመሳሰሉ አይነት ፍጡራን የሚኖሩበትን ዓለም ይገልጻል። እና ይሄ ደግሞ በጣም ትንሽ አስገራሚ ነገር ነው። አስገራሚ ነገር ነው እና ምናልባት ፍጡራን እነዚህ ብቻ ናቸው ካል እኛ ፈጣሪ ልንሆን ነው ማለት ነው። ይሄማ ከንቱነት ነው። አናቅም፣ አቅማችን በጣም ውሱን ነው። ሁሉንም ነገር የማወቅም ነገር የለብንም። በተለያዩ ቤተ እምነትን ቢጻፍ አጭራጭር ሆኖ ተጻፈ እንጂ ዝርዝሩን ምስጢር ከእግዚአብሔር በቀር የሚያውቀው እንደሌለ እኔም ረዳለሁ እና በጣም አስገራሚ ነገሮች ነው እዛ መጽሐፍ ላይ የተመለከትኩት እንደ አንድ በዚህ ውስጥ ምርምር እንደሚያደርግ ሰው ማለት ነው። ደግሞ በቅርቡ ከነበሩ ጸሀፍት መካከል መሪራ ሳማም በላይ እንደዚሁ በ12ቱ ዓለማት ወይም የዞዲያ ከዋክብት ውስጥ ስለሚኖሩ ፍጡራን በተለይ መጽሐፍ ዣንሸዋ የሚል ከግዕዝ ቋንቋ ወደ አማርኛ ተረጎምኩት ብለው የጻፉት መጽሐፍ ላይ ገጽ 64 አካባቢ ላይ የላቅ አይምሮ ያላቸው ሌላውንም ዓለም በጥበብ የሚመረምሩ ፍጡራን ስላሉበት ዓለም ጽፈዋል። ይህም በጣም በጣም የረቀቀ ነው። ይህ መጽሐፍ በግዕዝ የነበረና ወደ አማርኛ እንደተረጎሙት ነው ጨምረው የጻፉት። እኔ የግዕዙን ዶኪመንት አላየሁም፣ ግን በሳቸው ተተርጉሞ ለሕትመት የበቃውን ግን አንብቤዋለውና በተለይ መንኮራኩር እንዳላቸው በየወር ሰማያዊ ውስጥ ያሉትን አለማትን ከዋክብትን ጭምር በእነዚህ መንኮራኩራቸው እንደ ጎበኙ ጭምር ጽፈዋል። ስማቸውንም ጀዲያውያን ብለውን የጠቀሷቸው። እንግዲህ ይሄ ደግሞ ከኢትዮጵያ ጸሐፍት መካከል በጣም አስገርሞኝ የተመለከትኩት ነው። እንደውም ከዚህ ከጀዲ አለም ተለይተው ስለማይኖሩ ወደ መጡበት አለም ተመልሰው እንደሚሄዱ ጨምረው ነው አብራርተው የጻፉት በዚሁ መጽሐፋቸው ላይ ከአስርት በቢሊየን በላይ ቁጥር ስላላቸው ፍጥረታት ስለሚኖሩበት አለም ጭምር ነው የዘረዘሩትና ትንሽ ዲቴይል ነው። በጣም መጽሐፉን ብታነቡት የበለጠ አስገራሚ ነገር ነው የምታዩት። እና እንደውም ገጽ 84 አካባቢ እንቁ ዮጵስ የሚባል እንቁ ዮጵስ የሚል አለም ጠቅሰው አውካኤላውያን የሚባሉ በጣም የረቀቅ አይምሮ ያላቸው ሌሎች አለማትን በተለያየ መንኮራኩር የሚጎበኙ እና ኢቨን የራቀውን የሚያቀርቡበት የራቀውን የሚያቀርቡበት የራቀውን የሚያቀርቡበት የራሱ የሆነ ሰረገላ ወይም መንኮራኩር እንዳላቸው ጭምር የራቀውን የሚያቀርቡበት የሚመለከቱበት መመልከቻ እንደ ቴሌስኮፕ ያለ መሳሪያ እንዳላቸው፣ አለማቸውን በእንቁ ተራራ የተመላ እና ፏፏቴ ያለ ወንዝ የከበበው እንደሆነ ጭምር ጽፈዋል። አለ እንግዲህ ይሄ ከኢትዮጵያ ጸሐፍት መካከል አሁን በቅርቡ ከታተሙት ውስጥ ያየሁት ነው። ከጥንት መጽሐፍት መካከል እንደ ዜና እስክንድር፣ እንደ መጽሐፈ ዜና ምስጢር ወይም ወዜና ዮሐንስ ይለዋል። ተመሳሳይ ነገሮችን እንግዲህ ተመልክቻለሁ። ሌላው ብዙዎቹም ያነሱት መንኮራኮራቸው ምን ይመስላል የሚለውን ነው። እንግዲህ በአጥኞቹ ነው ዩፎሎጂስቶች አሉ። በዚህ ላይ ብቻ ዩፎሎጂስቶች፣ በራሱ በዚህ ላይ ብቻ ጥናት የሚያደርጉ ተመራማሪዎች ስላሉ የእነሱን ጥናት ነው ማቀርብላችሁ። ጥናት ምርምር ሁል ጊዜ መለመድ አለበት ብዬ አስባለሁ። እንደነሱ አገላለጽ ከሆነ እነዚህ በራሪ አካላት በሰማይ የሚበሩት ከሰላሳ ጫማ እስከ ትልቅ እስከሚባል ድረስ መንኮራኩር እንዳላቸው ነው የሚናገሩት እና መንኮራኩሩ ደግሞ ቅርጹ ግማሹ የዲስክ ቅርጽ የያዘ ነው፣ ግማሹ ደግሞ እንደ ረዘም ያለ እንደ ሲጋራ አይነት ቅርጽ የያዘ ረጅም የሆነ ደግሞ እንደ ሲሊንደር ቅርጽ የያዘ አብዛኛውን ደግሞ፣ አሁን በቅርቡ በአሜሪካ ባህር ኃይል ፎቶ ተነሳ የተባለ ወይም በቪዲዮ ተቀረጸ የተባለው ግን የትራያንግል ሶስት ማዕዘን ቅርጽ ያለው ሆኖ ታይቷል። በጣም ተለዋጅ ቅርጽ ያለው እንደዚ የዚህ አይነት በራሪ አካል ደመና ውስጥ አንዳንዴ እንደሚታይ ጭምር ነው። ብዙ ብዙ ብዙ ብዙ እያቀረቡ ያሉት ይህን ተመስርተው ደግሞ በርካታ ፊልሞችም ሁላችንም አይተናል አይተናል፣ እና ይሄ በጣም የሚገርም ነገር ነው። እንግዲህ ስለ መንኮራኩራቸው ምን ይመስላል? የሚለውን ጥያቄያቸውን ለመመለስ ያህል ነው። ሌሎቹ ያቀረቡት አሉ ወይስ የሉም የሚለው ነገር ነው። በጣም እስካሁን ድረስ መልስ ያላገኘ ነገር፣ ድፍንፍን ያለ ነገር ነው። ሀገራት ብዙ ጊዜ ጥናት ያደርጋሉ። እኛን አይጨምርም። እኛ ብዙ ሰነፎች፣ እንደዚህ አይነት ነገር ለማጥናት ገና ገና ገና አባቶቻችን ብዙ ጽፈዋል፣ ብዙ ተራቀዋል፣ ብዙ መርምረዋል። ስለነዚህ ስውራና አለማት ጭምር በተወሰነ መልኩ ጽፈዋል። እኛ ላይ ግን ቆሟል። ግን ሌሎች ሀገራት ጥናትና ምርምር ስላልቆመ አሉ ወይስ የሉም የሚለውን በየጊዜው ጥናት ያደርጋሉ። ለምሳሌ ባለው መረጃ መሰረት 54 ፐርሰንት የሚሆኑት አሜሪካውያን 52% የሚሆኑ እንግሊዛውያን፣ 56% የሚሆኑ ጀርመናውያን መኖራቸውን ያምናሉ። የማይታወቁ በራሪ አካላት ወይም ካለ ፍጥረት እነው። በ1977 ሲኤንኤን ቴሌቪዥን ያደረገው ጥናት አለ እና ያ የሲኤንኤን ጥናት የሚያመለክተው ምንድን ነው? 72 ኦልሞስት ወደ 72% ይመስለኛል። 72% የሚሆኑ አሜሪካውያን ግን መንግስት ከሚናገረው በላይ ለህዝቡ የደበቀው መረጃ አለ ብለው የሚያምኑ ናቸው የሚያምኑ ናቸው። ይህም በጣም አስገራሚ ነው። ሌላው 202 ዓ.ም ላይ የተደረገ ጥናት ደግሞ 74 ፐርሰንት የሚሆኑ የአሜሪካ ዜጎች ማንኛውንም ነገር ለምሳሌ ኤሊያኖችን በተመለከተ ለሚሰጣቸው መግለጫ የስነ ልቡና ዝግጅት እንዳላቸው አረጋግጧል። ኢትዮጵያ ግን ጥናት አልተደረገም። ለምሳሌ አዲስ ነገር ቢመጣ እንዴት ስነ ልቡናችን ምንድን ነው ስ ኢትዮጵያውያን ብዙዎቻችን ለዚህ ነገር እንግዳ ነን። ሰማዩንም ከመመርመር እንደ አባቶቻችን ርቀናል እና የሆነ ነገር ብንሰማ ምን ያህል ስነ ልቡናዊ ዝግጅት አለን? ሬዲ ነን ወይ ለብዙ ነገሮች ብዬ ሳስብ በጣም እኔ ራሴ ውስጤ ይጨነቃል። ምክንያቱም ለምሳሌ በቅዱሳት መጽሐፍት ላይ ብዙ የተጠቀሱ ነገሮች አሉ። በጣም ከሚገርሙ ነገሮች ለምሳሌ የሮቦት ወታደሮች ማይቆስሉ ማይደሙ፣ በአጥር ውስጥ ሾልከው በቅጥር ውስጥ ሾልከው የሚገቡ በኢዩኤል የተጠቀሱ ልክ እነሱ ሲመጡ ፀሐይ ይጨልማል፣ ሰማያት ሁሉ ይንቀጠቀጣሉ ይላል። እነዚህ ነገሮች ቢመጡ ምንድነው ያደረግነው የስነ ልቡና ዝግጅት? ተዘጋጅተናል? ሬዲ ነን? እንዴት ነው ይህን ራሳችሁ መልሱ። ጎግና ማጎግ ተብሎ እስክንድር የተጠቀሱት እነዛ ሰበድአቶች ምድራችን ላይ ቢመጡ ብለን ብናስብ በቀለም ሲስተ በዮሐንስ ራዕይ ትርጓሜም ተጠቅሷል። ቢመጡ እኛ ምን ያህል ዝግጅት አለን? ምን ያህል ዝግጁ ነን የሚለው ነገር የስነ ልቡና ዝግጅት በጣም በጣም በጣም ይቀራል ብዬ አስባለው። ሰባ አራት ፐርሰንቶቹ የአሜሪካ ዜጎች ዝግጅነት እንዳላቸው የጻፉበትን የተናገሩትን አንድ ጥናት ተመልክቻለሁ። እና አሉ ወይስ የሉም የሚለውን ነገር የተለያዩ ሎጂካል የሆኑ አመክንያዊ አመለካከቶች አሉ። እነዛን ላንሳ። አንደኛው ምልከታ ምንድን ነው? እነዚህን ካለ ፍጡራንን አይተናቸው አናውቅም ማለት የሉም ማለት አይደለም። ይሄ በጣም ሊሰመርበት ይገባል። አንድ ነገር አላየኸውም ወይም አላየሽውም ማለት የለም ለማለት አትችልም። እኛ ከምናየው በላይ ብዙ እውነታ ስላለ እኛ በመራቅ ማናየው አለ በመርቀቅም የማናየው ነገር አለ። እንኳን በመራቅና በመርቀቅ ቅርብ ያለውን ነገር እንኳን ማየት ሊያቅተን ይችላል። ለምሳሌ አይንና ቅንድብ አጠገብ ላጠገብ ናቸው። አይን ግን ቅንድብን አታያትም ይባላል። ይህን ሰምታችሁ ከሆነ አላቅም። በአይን ቅንድብን ማየት አይቻልም መስታወት ነገር ከፊት ካልመጣ በስተቀር ወይም አይን ሌላውን ያህል ግን በአይን አይን አይታይ። በዚህ አይኔ ይሄኛውን አይኔ በዚህ አይኔ ይሄኛውን አይኔ ወይም ይሄኛው አይኔ ከዚህ አይኔ ጋር ሊተያዩ አይችሉም፣ ወይም የሚታዩበት ነገር መስታወት ካላመጣው በስተቀር ስለዚህ ይሄ ይሄንን አላየም ይሄ ይሄንን አላየም ይሄ ይሄንን አላየም ይሄ ይሄንን አላየም ወይሄ ጀርባን አላየም ማለት ጀርባ የለም ማለት አይደለም ስለዚህ አንድን ነገር አላየነው ማለት የለም ማለት አይደለም የሚል ነው በጣም አመክኒው የሚገለጸው ሌላው ደግሞ በቂ መረጃ ላይኖረን ይችላል በየጊዜው ነው አዳዲስ ነገሮች ሁሉ የሚገኙ ምርምር ሲሰፋ ጥናትና ምርምር ሲሰራ ሰፊ ነገር ውስጥ ሲገባ ነው ለምሳሌ አንድ ዋሻ ውስጥ የተቀመጠ ቅርስ በራሱ ጊዜ እንትን ላይሆን ይችላል መቆፈር ያስፈልጋል። ቅርሱን ማውጣት ያስፈልጋል። መጀመሪያ ምርመራ ማድረግ ያስፈልጋል። ከዛ ዋሻው መቆፈር ያስፈልግ ቅርሱን ማውጣት እንደሚያስፈልገው ሁሉ መረጃው ካለን ነው ምን ቆፍረው። አንዳንድ ጊዜ የመረጃ ውሱንነት ራሱ ይሄን ነገር እንድናውቅ በመልአት አላደረገንም፣ የሚል ነው ብዙዎቹ አስተያየት። ሌላው ደግሞ የሚታዩት ሁሉ ደግሞ ዩኤፍኦ ላይ ሆኑ ይችላሉ። አንዳንድ ጊዜ በጣም የምንሳሳተው አንድ ነገር አለ። ብዙዎቻችን በሰማይ ላይ የሚበሩት ሁሉ እነዚህ ነገሮች አይደሉም። ለምሳሌ ወደ ሰማይ ለምርምር የሚላኩ ባሉኖች አሉ፣ እነዛ ደግሞ እያበሩ ይሄዳሉ። ይህን የተመለከተ አንድ ሰው ዩኤፍኦ አየው ሊል ይችላል፣ ግን ስህተት ነው። ይሄ በጣም ሌላው የዓለም አቀፍ የህዋ ስቴሽን የህዋ ጣቢያ ደግሞ ይሄዳል በሰማይ ላይ እና ይንቀሳቀሳል። ጣቢያ ያለ ስፔስ ላይ አንድ ትልቅ ጣቢያ ያለ አስትሮናውቶች፣ ጠፈርተኞች አሉበት። እና ያ ሲንቀሳቀስ ስናይ የዛ እውቀት ከሌለን ሌላ ነገር ይመስለን ይችላል። ይሄም በጣም ሌላ ነው። ሌሎች ደግሞ አሁን ደግሞ ድሮኖችም መጥተዋል። የድሮን ቴክኖሎጂ ደግሞ አሁን የመጣበት ጊዜ ላይ ደርሰናል እና አንዳንዴ ድሮኖችን አይተን ስፔስ ስቴሽንን አይተን ባሉኖችን ተመልክተን እንደዚህ የኤሊያን ክራፍት ወይም የዩኤፍኦ የማይታወቁ በራሪ አካላት ዲስክ ሊመስለን ይችላል። ይሄ ግን በጣም ስህተት ነው። ስለዚህ እውቀቱ በጣም መጨመር አለበት እና ምርምሩንም ተቀባይነት ያሳጠዋል። ለምሳሌ ስዚላችሁ እንደሆነ ህዳር አንድ 2012 ኖቬምበር 11 2019 አካባቢ ይመስለኛል ስፔስ ኤክስ። ወደ መሐዋር መጠቃቸው ስልሳ ሳተላይቶች ነበሩና፣ በሰማይ ላይ ስልሳ ሳተላይቶች መብራት እያበሩ በህብረት ሰልፍ ሰርተው ሲጓዙ ብዙዎች ተደናግጠው ነበረ። ብዙዎችም ፌስቡክ ላይ እንጂ ፌስቡክ አስቸጋሪ ነው፣ ብዙ መረጃዎችን ይለቁ ነበርና መረጃዎቹ በጣም ያስቁ ነበረ። ያልሆነ መረጃዎች ነበረ ይላኩ የነበሩት እና ከሆነ ነገር ጋር አገናኝተዋል። ይሄ በጣም ስህተት ነው። እንግዲህ ስፔስ ኤክስ ያመጠቃቸው ስልሳ ሳተላይቶች ነበሩ በሰማይ ላይ አብረተው ሲጓዙ የነበሩት እነዚህ ስልሳ ሳተላይቶች የት እንደሚጓዙ ሰዓቱ ጭምር ይታወቃል። በዛ ሰዓት ደግሞ የእኛን ክልል አቋርጠው ሄደዋል እና ይህን የተመለከቱ ሰዎች በጣም ግራ ተጋብተው ነበረ። በሌላውም አለም ያሉ እውቀቱ የሌላቸው ግራ ተጋብተው ነበረ። ስለዚህ የምናየው ነገር ሁሉ የባዕድ ፍጡራን መንኮራኩር ነው ማለትም ደግሞ አይቻልም። ይሄም ሊታወቅ ይገባል። ይሄ ነው እንግዲህ የሳይንሱ ጥናት አሁን የደረሰበት። ስለዚህ ይህን ሁሉ ነገር ከመመርመር ጋር መሆን ይገባዋል የሚል ነው። ሌላው ባህሪያቸው ምን ይመስላል የሚል ነው እንግዲህ አሁን የሳይንሱን ጥናት ነው የማቀርብላችሁ። እናንተ መመርመር ማስፋት የእናንተ ድርሻ ነው እና እነዚህ በራሪ አካላቱ በጣም በፈጣን ሁኔታ ነው እየበረሩ የሚታዩ። ስለዚህ አሁን እዚህ ዓለም ላይ ያለው ቴክኖሎጂ፣ ያሉት ፈጣን ጀቶች ሊደርሱባቸው አልተቻለም ነው የሚለው። እና ሌላው በጣም ትንሽ አሳሳቢ የሆነው እነዚህን ፍጡራን ለማጥናት ተነስተው የነበሩ ብዙ ሰዎች መሞታቸው፣ እነሱን ሊይዙ ተከትለዋቸው የነበሩ ፓይለቶች ደግሞ ሲመለሱ መመረዛቸው፣ ይሄ ነገር ትንሽ አሳሳቢ አድርጎታል ጥናቱን ለምሳሌ የሆነ አደንዛዥ የሆነ ጨረሮች ይለቃሉ ይባላል። ይሄ ሁሉ ነገር እስካሁን በቂ ማብራሪያ በቂ መልስ ሳይሰጥበት እፍን እንዳለ ያለ መረጃ ነው። ለምርምር የተላኩ ሰው ሰራሽ መንኮራኩሮችም በተለያየ ጊዜ ፎቶ አንስተዋል። እነዚህ ነገሮችም በጣም ይገርማል። ሌላው በጣም ደግሞ አስገራሚ ነገር እነዚህ ሰዎች ሰዎችን አንዳንዴ ጠልፈው ይወስዳሉ የሚልም ደግሞ ራሱን የቻለ ደግሞ ለምሳሌ ከቤት እንስሳ መካከል ላሞችን ምንም ደም ሳይፈሳቸው የተለያዩ የሰውነት አካላቸውን ቆርጠው መውሰዳቸው ደግሞ እንግዳ ክስተት አድርገታል። ይሄ በተለያየ ጊዜ የተለያየ ቦታ ላይ የተዘገበ ዘገባ ነው። እና ምንድን ነው ነገሩ ነው እስካሁን የዓለም ተመራማሪዎችን እንቆቅልሽ ውስጥ የከተታቸው ሌላው ቁመናቸው እና መልካቸው ምን ይመስላል ነው። ብዙ ጊዜ ፊልሞችን አይተናል፣ ማርስ አታክ ምናምን። እኔ ብዙዎቹን አይቻቸዋለሁ፣ እንደ አቬንጀርስ፣ ስታር ዎር ብዙ አይነት ፊልሞች አይተናል። እና ቁመናቸው መልካቸው አብዛኛውን ጊዜ አጭር ሆኖ ነው የሚሳሉት፣ እና ግራጫ መልክ ስዕሉ ላይ እንደምታየው ትልልቅ አይኖች ያሏቸው እና ወንዳውን እንዲሆኑ ማለት የወንድ አይነት ባህሪ የሚታይባቸው ናቸው አብዛኛዎቹ ተብሎ ይታሰባል። እንግዲህ የሚታሰበውንና በፊልም ውስጥ የምታዩትን ነው የምነግራችሁ እና ስለዚህ እነሱ የደረሱበት ሳይንስ ወይም ጥበብ በጣም የረቀቀ ስለሆነ የሰው ልጅ የደረሰበት ሳይንስ እነሱን ዲስክራይብ ለማድረግ ወይም ለመግለጽ ስኖት ነፍ በቂ አይደለም የሚል ነው። እራሱን ችሎ ሌላው በጣም እነዚህ ፍጡራን ደግሞ ምን የሚባል አንድ ጥናት አለ። አንድሮጂኖስ የሚባል ከፊል ወንድና ከፊል የሴትነት ተፈጥሮ እንዳላቸው በጊዜና በቦታ ደግሞ እራሳቸውን የመለዋወጥ እንትን እንዳላቸው ጭምር አንዳንድ በዚህ ጥናት ላይ በዚህ ዘርፍ ላይ ያሉ አጥኞችና ተመራማሪዎች የሚያቀርቡት ነገር ነው። ይህም ራሱ አንድ አስገራሚ ነገር አድርጎታል። ሌላው በጣም የሚገርማችሁ እያንዳንዳቸው የሚለዩት እንደ ሰው ልጆች በስም አይደለም ለምሳሌ ስም እገሌ እንባላለን ያ አቤት ሮዳስ አቤት እንዴት ነው ደህና ነኝ በተናጠል ባላቸው ዙተራዊ በስም ሳይሆን በተናጠል ባላቸው ዙተራዊ ፍሪኩዌንሲ መጠን ነው ነው የሚባለው እና ፍሪኩዌንሲ በጣም ትንሽ ረቀቅ ያለ ነገር ነው ብዙ ጊዜ ደጋግሜ አንስቼዋለሁ ፍሪኩዌንሲ ሰዎች አላቸው ነገር ግን አይጠቀሙበትም ይላል ሳይንስ እና ሰው ልጅ ከፍተኛ ሀይል አለው ነው የሚለው እና እነዚህ ደግሞ በጣም ረቀቅ የሚያደርጋቸው ነገር እነዚህ በአድ ፍጡራኑ የጋራ የሆነ ንቃተ ህሊና አላቸው። ለምሳሌ በአንድ ቦታ የሆነ ነገር ቢከሰት ተመሳሳይ መልእክት እንትን ነው እና ርቀቱ ሳይገድባቸው ማወቅ ይችላሉ ይላሉ፣ እንግዲህ ዩፎሎጂስቶች፣ በዚህ ዘርፍ ያሉ አጥኞች። እንግዲህ ጥናትና ምርምርን ኦፕን ማይንድ ሆነን እናያለን። ከዛ ውጭ ያለውን ደግሞ ተፈጥሮ ሲገልጽልን የምናውቀው ነገር አለ። ሌላው ቅድም እንደጠቀስኩላችሁ ቁመታቸው በጣም አጭራጭር ናቸው። ከሶስት እስከ አምስት ጫማ ቁመት ያላቸው ናቸው ይላል እና ይሄ በጣም ይገርማል። ቆዳቸው ቀለሙ ደግሞ አብዛኛውን ጊዜ ሙቪ ላይ እንደምታዩት ከግራጫ ጀምሮ ቢጫ ቅልቅል፣ ቡኒ አይነት ይለያል። ከሰው ተለቅ ያለ ጭንቅላት እንዳላቸው ነው እዛ ላይ ሙቪዎቹ ላይ የምናየው። ጸጉራቸው ደግሞ አነስ ያለ ጥቁር ሆኖ በተለይ የብርሃን ርግብግቢት ወይም ቫይብሬሽን በአንድ አቅጣጫ የማድረግ ወይም ፖላራይዝ የማድረግ ብቃት እና ከሰዎች አንጻር ተለቅ ያለ ዓይን አላቸው ነው የሚሉት በዚህ ውስጥ ጥናት ያደረጉ ሰዎች። ይሄ ደግሞ ትንሽ አስፈሪ ነገር ይመስላል። ሌላው በጣም የሚገርመኝ ካነበብኩት መካከል ከሰዎች ያነሱ አፍና ጥርሶች አሏቸው። በተለይ ይህን ነገር በዝርዝር አንድሮሜዳ አንድ ላይ ጽፈነዋል። ቀዳዳቸው ትንንሽ የሆኑ አፍንጫና ጆሮዎች፣ ጥፍርና ውራ ጣት የሌላቸው አራት የእጅ ጣቶች አሏቸው የሚልም ራሱን የቻለ አንድ ገራሚ ነገር ሰዎቹ አጥኚዎቹ ጽፈዋል። እና የሚተኙት ጥቂት ሰዓት ሲሆን ብዙን ጊዜ አይተኙም ነው። እድሜያቸው ደግሞ እስከ ሰባት መቶ ዓመት ይደርሳል ጭምር ብለው ጽፈዋል። እንግዲህ ነቲታ ላይ ያሉ ዜታ ሬቲኩሊ ላይ ያሉ ኢሮፓ የጁፒተር ጨረቃ ላይ ያሉ፣ ማርስ ላይ የሚኖሩ የሚል ህሳቤ ነው ያሉት እና እና 700 አመት ረጅም አመት ይኖራሉ ብለው ነው አጥኞችም የሚጽፉት። እንግዲህ ይሄ የኔ ነገር አይደለም። ልብ አድርጋችሁ ተመልከቱ። የኔ ህሳቤ ሳይሆን አሁን ያለው ጥናት የሚያቀርበውን ፋክት ነው መነግራችሁ። ቀጭን እግር ያላቸው ናቸው ብዙ አይራመዱ ግን ስበትን በሚያጠፋ ጸረ ስበት ቴክኖሎጂ መንሳፈፍ ይችላሉ የሚል ነው እና ብዙዎቹ ደግሞ በፕላኔቶች ጥቂቶቹ ደግሞ በከዋክብት መካከል ይጓዛሉ ይላሉ። እንግዲህ በኤሊያን ዙሪያ ጥናት የሚያጠኑ አጥኞች ወደ ሀገራችን ስነ ጽሁፍ ስመጣ ደግሞ መሬራ ሳማን በላይ ሰረገላ ታቦር ዮሮ ወይም ዣንሸዋ በሚለው መጽሐፋቸው ላይ እነዚህ ፍጡራንን እስከ አንድ ሺህ ዓመት ይኖራሉ ብለው ስለመልካቸው ስለ አኗኗ ራቸው ስለ ባህሪያቸው የተናገሩት ነገር አይ ቲንክ ሳይንሱ ከሚለው ጋራ ተመሳሳይ ሆነው አግኝቼዋለሁ። ይህም በጣም በጣም ያስደነቀኝ ያስደነቀኝ እውነት ነው። እንግዲህ ይህን ይመስላል ክቡራን ተመልካቾቻችን። ስለ ዩኤፍኦ ባህሪያት፣ ቁመት ምናምን እያነሳን ነው የምንገኘው። አሁን ወደ መሬት ለምንድን ነው የሚመጡት? እሺ ቢመጡስ በምን ቋንቋ ነው የምናወራቸው? ወዳጆች ናቸው ወይስ ጠላቶች ቢጣሉን ምን እርምጃ እንወስዳለን? ይሄ በጣም ገራሚ የሆነ ጥያቄ ነው። ይሄን አስባችሁ ታውቃላችሁ? ለምንድን ነው የሚመጡት የሚለውን ነገር ብዙ መላምት አለ። አንደኛው መላምት በቅኝ ግዛት ለመግዛት የሚል እሳቤ አለ። እንግዲህ በቅኝ ግዛት ለመግዛት በቅኝ ግዛት ለመግዛት ብለው የሚያስቡና በዚህ ላይ ጽሁፍ የሚያቀርቡ አሉ። ሌሎቹ ደግሞ ከሰው ልጆች ጋር ደግሞ ጥሩ ግንኙነት ለመፍጠር የሚሉ ደግሞ ሰዎች ተመራማሪዎች አሉ። ግማሾቹ ደግሞ እንደ እንደ እንደና አኑናኪ የተፈጥሮ ሀብቱን ፍለጋ ወይም በሰዎች ላይ ሙከራና ጥናት ለማድረግ የሚሉ ሀሳቦችንም ደግሞ የሚያነሱ አሉ። ምን ልንል እንችላለን? እንግዲህ ጥናት ነው ጥናት ነው እና እሺ ይምጡ ነው። ለምሳሌ በቅኝ ግዛትና የተፈጥሮ ሀብትን ፈልገው ከመጡ ምን አይነት አማራጭ መውሰድ ይገባል ነው? ወታደራዊ እርምጃ ነው ወይ ነው? እንግዲህ ይሄ ራሱ ዓለም ይነጋገርበታል። ክቡራን ተመልካቾቻችን የፕላኔቱ መከላከያ ብርጌድ አለ ይባላል። በውጭዎቹ ያናቅም እንጂ፣ እና ቢመጡ ምን አይነት እርምጃ ይወሰድባቸው? እነዚህ ፍጡራን ወታደራዊ እርምጃ ኒኩሌርንም ጭምር እስከመጠቀም የሚያደርስ ነው የሚባለው። ለምሳሌ ማርስ አታክ ፊልም ላይ ካያችሁ በቃ በጠበጡ፣ ብዙ ነገር አወደሙ። በመጨረሻ ላይ የአሜሪካ ሴኔት ተሰብስቦ የአሜሪካው ፕሬዚዳንት የኒውክለር መሳሪያውን በተን ጫን ሲያደርገው ኒውክለሩ ሄደ ወደ እነሱ መንኮራኩር እዛ ያሉት ኤልያኖች ግን በቀላሉ አከሸፉት። ያን ትልቁ ኒኩለር። ይህን ሙቪውን ያያችሁ ሁሉ የምታቁት አንድ እውነታ ነው፣ እና ይገርመኛል። እና እስከ ኒኩለር የጦር መሳሪያ ድረስ ለመጠቀም ዝግጁ ናት ወይ ዓለም የሚለው ራሱ በጣም በጣም ከባዱ ነገር ነው። እና እሺ፣ የወታደራዊ እርምጃ ቢታሰብ ጦርነቱ መሬት ላይ እንደሚካሄደው ወታደራዊ ጄኔራሎች፣ መኮንኖች የሚወስኑት ነው ወይ አይደለም? ነው አሁንና፣ ስለዚህ ይሄ ጦርነት ከተነሳ ነው ሚሉት ነው። አጥኞቹ ናቸው ነው አይደለውም። ባዮሎጂስቶች መሳተፍ አለባቸው፣ ሳይኮሎጂስቶች መሳተፍ አለባቸው፣ ጠፈርተኞች ወይም አስትሮፊዚስቶች መሳተፍ አለባቸው፣ ማለትም በማማከር ደረጃ የሚል ሀሳብ ነው ያለው። እና አንዳንዶቹ ደግሞ አውሬ አይነት ሊሆኑ ይችላሉ፣ ልክ ጀስት እንደ እስክንድር እንዳያቸው ብረቱን እንደ እንጀራ የሚያላምጡ ሰቱ እንደ ውሃ የሚጠጡ አይነት ሊሆኑ ይችላሉ። የአውሬነት ባህሪ ያላቸው ሊሆኑ ይችላሉ የሚሉ አሳቢዎች አሉ። ደግሞ አንዳንዶቹ ኖ ኖ ኖ ኖ በጎ ብናስብ ይላሉ። ለምሳሌ ጦርነትን፣ ዘረኝነትን መሳሰሉትን በቴክኖሎጂ እና ንቃተ ህሊናን በሚያሳድግ በነሱ ቴክኖሎጂ ሊያሳዩንስ mm. ቢሆን ምንድን ነው ከነሱ የምንወስደው ልምድ? የሚሉም ደግሞ ሰዎች ደግሞ አልጠፉም። እና ይሄ በጣም በጣም ከባድ ነው። እና የሚጠቀሙት ምንድን ነው? መሳሪያቸው ምንድን ነው? የኢነርጂያቸው ምንጭ ምንድን ነው? የት ላይ ነው የሚኖሩት? ከመጡስ ምን አይነት መሳሪያ ነው ያላቸው? የሚለውም በተለይ የሚናገሩ አሉ። በዚህ ላይ ደግሞ በቴዎሎጂ ዓለም ያሉ በተለይ ዮሐንስ ራእይን የሚተረጉሙ ሰፊ ነገርን ያቀርባሉ። ከዛ ላይ ተነስተው ከዛ ላይ ተነስተው በተለይ ኢዩኤል ሁለት ላይ ያሉት እነዛ ፍጡራን ሲወጡ በተለይ ማህተሙ ሲከፈት ከኤፍራጥስ እንዲ የሚወጡት አይነቶቹ ሲመጡ ምን ማድረግ ይገባል የሚለውን ራሱ ራሱን ችሎ አንድ ምርምር አለ። ክብሯን ተመልካቾቻችን እንግዲህ እዚህ ላይ እኔ አበቃለሁ። በተመሳሳይ ሰዓት እንግዲህ ተገናኝተን ስለ ኢትዮጵያው ዶክመንት ደግሞ በዝርዝር እናያለን። ሰላሙ ነው።